መንግስተ ሰማያት መብራታቸውን ይዘው ሙሽራ ሊቀበሉ የወጡ አስር ደናግልን ትመስላለች አለና፣ እነዚህ ሴቶች አስር ናቸው፣ ደናግል ናቸው። ምን ሊቀበሉ የወጡ? ሙሽራ። ምን ይዘው? ለመብራት የሚሆን ነገር ይዘው ወጡ። ካሁን ካሁን ይመጣል ሲባል ሙሽራው ዘገየ። ሙሽራው ሲዘገይባቸው፣ አይ ሌሊት ሁሉ ከእሱ ጋር ስንዘፍን ስለምናድር ትንሽ ገደም ገደም እንበል ናፕ ነው የምትሉት፣ ና ናፕ ነገር እንወሰድ ብለው ገደም ገደም አሉ። ስንቱ አስሩ ሁሉ ልክ እንደተኙ ሙሽራው መጣ፣ መጣ ተባለ፣ ጥሩምባ ተነፋ። አስሩ ሁሉ ከእንቅልፋቸው ነቁ። አሁን ትልቁ ችግር የሚመጣው ከዚህ በኋላ ነው። እንዴት በዛን ጊዜ መብራት፣ ለመብራት ሁለት ነገር ያስፈልግ ነበር ምን? ኩራዝ ታውቃለህ? እሺ። ኩራዝ ለመጠቀም ስንት ነገር ያስፈልጋል? ክርና ጋዝ፣ ክርና ጋዝ። ሴቶቹ ቅድም ስንት ናቸው ብያለሁ? አስር፣ አስር ናቸው። ሙሽራው ምን ሆነ? ዘገየ። ስለ ዘገየ ምን አደረጉ? ተኙ። ሙሽራው ሲመጣ ምን ሆኑ? ነቁ። ስንቱ? አስሩም። አስሩም ነቁ። ትልቁ ችግር ካሁን በኋላ ይቀጥላል ማለት እሺ። አምስቱ ጋዝም ክርም ይዘዋል። እሺ። ስለዚህ ሲለኮስ ይበራል ማለት ነው። ትክክል። አምስቱ ግን ትልቁ ችግር ጋዝ የላችሁም ክር ብቻ ነው ይዘው የመጡት። በኋላ ሙሽራው መጣ መጣ ሲበ እነዚ ልባሞቹ እየለኮሱ ሙሽራቸውን አጅበው ሊነሱ ሲሉ እነዛኞቹ ጋዝ የላቸው። በኋላ ዞር ብለው እባካችሁ፣ ሀባነ ቅባ እምቅብ እክን፣ እባካችሁ ከጋዛችሁ ከዘይታችሁ ትንሽ ስጡን እባካችሁ። አይደለም ለእኛ ለራሳችን መጥነ ለክተና ያዝ ነው ለእናንተ የሚጠቅም የለንም፣ ሁራወ ተሳየጣ እስኪዱና ገዝታችሁ ነው አሏቸው። በኋላ እነዚ አምስቱ ሰነፎች ክሩን አንጠልጥለው በየሰፈሩ ጋዝ ፍለጋ ዘይት ፍለጋ ማለት ነው። አሁን ጋዙን ፍለጋ ሲሄዱ አንደኛ መሽጧል ሰዓቱ። እዚ ሱ ጋዛ አለ የለም፣ እዚ ሱ ጋዛ አለ የለም። ባዷቸውን ተመልሰው ክራቸውን አንከለፈው ሲመጡ እነዚ ልባሞቹ መብራታቸውን አብርተው ሙሽራቸውን አጅበው እልል እያሉ ከሙሽራው ጋር ወደ ውስጥ ገቡ። በሩ ተዘጋ። እነዚኞች ክራቸውን ይዘው አንጠልጥሎ መጡ። በኋላ ሲመጡ ነገሩ ሁሉ ጭር ብሏ። ሜዲያ እነዚያ ልባሞቹ ሙሽራቸው ጋር ገብቶ በር ተዘግቶ በኋላ አርወነ አርወነ፣ እባክህ ክፈት እያሉ አንኳኩ። አማን ብለክን፣ እያምረክን። እውነት እውነት እላችኋለሁ አላውቃችሁም። እኔን ተግታችሁ መጠበቅ ተስኗቸዋል፣ ተዘጋታችሁ መጠበቅ ተስኗቸዋልና አላውቃችሁም አላቸው። ያን ጊዜ ጥርስ ማፋጨት ዋይታ ሆነ። በሩ ተዘጋ፣ ውጭ ቀሩ። አየህ፣ አስር ደናግል የተባሉት ምእመናን ናቸው። በዓለም ላይ ያሉ ሰዎች ናቸው። ክር የተባለ ሃይማኖት ነው። ጋዝ የተባለ ምግባር ነው። ጋዝ የሌለው ክር ብርሃን እንደማይሰጥ ሁሉ ምግባር የሌለው ሃይማኖት ከክርስቶስ ጋር ተዋህዶ ለመኖር አያበቃም። ስለዚህ አሁን አስሩ ስንት ቦታ ተከፈሉ ማለት ነው? ሁለት ቦታ። እውነተኞቹ ሃይማኖትና ምግባር ያላቸው አምስቱ፣ ሃይማኖት ብቻ ያላቸው ሃይማኖት ብቻውን ያድናሉ ወይ? አያድንም። ያዕቆብ ሰይጣን ሃይማኖት ነበረው። በወንጌል ላይ ስናነብ ክርስቶስን ሲያይ ሰይጣን ምን ብለዋል? የሕያው እግዚአብሔር ልጅ ብሎ ክርስቶስን አንተ ሕያው እግዚአብሔር ልጅ ብሎ መስክሮ ነበር። ነገር ግን ምግባር ስለሌለው አትለፍልፍ፣ አትቀባጥር ውጣ ነው ያለው ክርስቶስ ቅዱስ ጴጥሮስ አንተ ይኸው እግዚአብሔር ልጅነት ሲባል አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያን እንሰራት አለው። የገሃነም ልጆች አይበረታቱባትም። በምድር የታሰረው በሰማይ እየታሰረ ይሆናል፣ በምድር የፈታው በሰማይ እየተፈታ ይሆናል። የመንግሥተ ሰማያትን ቁልፎች እሰጥሃለሁ ተብሎ ተሸልሞበታል ጴጥሮስ። በዚህ ቃል ሰይጣን ግን አልተሸለመበትም። ለምንድን ነው? እምነት ብቻ ወሬ ብቻ ነው ያለው። ቅዱስ ገብርኤልም ስለ ክርስቶስ ለድንግል ማርያም ሲነግራት የእግዚአብሔር ልጅ ይባላል ብሎ መስክሯል። የእግዚአብሔር ልጅ ይባላል በማለቱ ቅዱስ ገብርኤል መጋቢ አዲስ ተብሎበታል። መልአከ ብስራት ተብሎበታል። መበስር ተብሎበታል። ክብር ሹመት አግኝቶበታል። ክርስቶስ በመስቀል ላይ ሲሰቀል ይህ ቀኝ አይደለም? ፈያታይ ዘይማን። ይህ ምንድን ነው? ፈያታይ ዘጸጋም በቀኝ መሀል ላይ ማን አለ? ኢየሱስ ክርስቶስ አለ። ከዚህ በኩል በድን አለ፣ ከዚህ በኩል በድን አለ። መሀል ላይ የህይወት እንጀራ አለ ማለት ነው። ሁለት ወንበዴዎች አሉ፣ በድኖች ማዕከል ላይ ደግሞ ከሰማይ እየወረድ የህይወት እንጀራ ነኝ አለ፣ ደግሞ ክርስቶስ አለ። ትክክል። ስለዚህ አሁን በመስቀል ላይ ቅድም እንዳልኩ ነው። ሴቶቹ ስንት ቦታ ከፈልናቸው? ሁለት ቦታ። ምግባርና ሃይማኖት ያላቸው በዚህ በኩል ደግሞ ምግባር ሃይማኖቶች ያላቸው ብለን የለም። ልክ በመስቀል ላይም ያ በስተቀኝ የተሰቀለው አቤቱ በመንግሥት ስትመጣ አስበኛለሁ። ኤራቅሊስ የተባለው ሊቅ ሲናገር ምን ይላል? ይህ ሰውዬ በመስቀል ላይ በመንግሥት ስትመጣ አስበኛለው። ዘውድ አላየ፣ የወርቅ ጫማ ላየ፣ የወርቅ ካባ ላየ፣ የወርቅ በትረ መንግሥት አልጨበጠ፣ ወርቅ ዙፋን ላይ አልተቀመጠ። ክርስቶስ ለመሆኑ የንጉስነት ምልክት አለ ወይ? መስቀል ላይ ምኑን አይቶ በመንግሥት ስትመጣ አስበኛለሁ ይልና፣ ሲተረጉም ምን ይላል? የለም ይህ ሰውዬ ዓይኑ በርቶለታል። አንተ ንቡር ዲበ ኪሩቤል አንተ ስቁል ዲበ ዕፀ መስቀል ላይ መስቀል ላይ ጎኑ ተሰቅሎ ያየው እንደ ወንበዴ ከእሱ ጋር የተሰቀለው ክርስቶስ ዓይኑ ሲበራ ለቀና ብሎ ሲመለከት በሰማይ ዙፋን ለካ ንጉስ ነው፣ ዓይኑ በራለት ማለት ነው። በስተግራ የተሰቀለው ደግሞ ዓይኑ የጨለመበት ደግሞ አንተ እግዚአብሔር ነው ይላሉ ሰዎቹ ሲያወሩ አምላክ ነህ ይላሉ እና አምላክ ከሆንክ አንተ ድነህ ለምን እኛንስ አብረህ አታድነንም? ብሎ እግዚአብሔር በላህ አነሳስቶ ስራ ለማሰራት ፈለገ። ይህኛው በስተቀኝ የተሰቀለው አንተ እኛስ በጥፋታችን ገለን፣ አመንዝረን፣ ደማፍሰን፣ ንብረት አውድመን፣ ሰው ተሰቃይቶ ሰው ተመሮን እንኳን ተሰቀሉ ተብለን በወንጀላችን የተሰቀል ነው። ምን አገኘህበትና ነው እንዲትላለህ? እግዚአብሔርን አትፈራሙ? ያለው። ከዛ በኋላ በስተቀኝ የተሰቀለው ገነት ገባ። በስተግራ የተሰቀለው ሲኦል ወረደ። ስንት ቦታ ተከፈለ? ሁልጊዜ ዓለም ላይ ሁለት ክፍል ነው ያለው። ሶስት ቦታ የለም። ወይ ዘከረ መጽሐፍ ክሌተ ሰለስተ መካናተ መጽሐፍ ሶስት ቦታ አልጠቀሰም ማለ አለ። ክሌተ ሁለት ቦታ ነው። ከገባ ገነት ትገባ፣ ካልገባ ሲኦል ትገባለ። በሲኦልና በገነት መካከል የለዘብተኞች ገነት የለም። መሃል ሰፋሪ ቦታ የለውም። ማይከላዊ ወይ ገነት ነው ወይ ሲኦል ነው። ወይ ጽድቅን ወይ ኃጢአት ነው ወይ ርኩሰት ነው ወይ ቅድስና ነው ወይ ሞት ነው ወይ ህይወት ነው ወይ ክርስቶስ ወይ ዲያብሎስ ነው ስለዚህ እነዚህ ሰዎች ክርስቶስ ምን አለ መብራታችሁን አዘጋጅታችሁ ጠብቁኝ ሴቶች ስንትናችሁ ብለናል አስር አስሩ ሁሉ ምን ሆኑ ብለናል ተኙ ተኙ ማለት አስሩ ሁሉ ሞቱ ምግባር ሃይማኖት ቢኖርም ባይኖርም ትሞታለ አለ ማለት ክርስቶስ ሲመጣ ምግባር ሃይማኖት ያለው የሚነሳል ኀጢአተኛው የሚነሳል ጴጥሮስ የሚነሳል ይሁዳ የሚነሳል ዙሮ ዙሮ ዙሮ ግን ክርስቶስ ነገረ መጻቱን በዚህ በኩል አስተምሯል ማለት ነው